ኦማይ ጋድ፣ እጅሽ ምን ያክላል ያልሽው ልጅ ምን አናደደሽ? እኔን በአካሌት ያደረገኝ ብቻ የሚያቀኝ ቴንኪ ዩ። ምን አባሽ አናደደሽ? መናደድ አይጠበቅብሽም። ላይፍን ኑሪ የእኔ ቆንጆ። መቀኛ ሲድ በአንቺ ቤት እኮ ተናግርሽ ሙተሻል። አሁን ማንንም አንሰማም። አሁን ህይወትሽ ላይ ህይወትሽ አስር ለማዶ የሚመራ ይሰጡ በጣም ላይፍ ስታይላችን ይተያያል እየ ነው እየኖር ነው። ላይፍን ላይፍን እየኖርን ብናወራ አይሻልም? ወይዘሮ ሴቶች ምቀኛ መሆንን አቁሙ። ወንድ ልጅ እንደማይናገር እናውቀዋለን። ምቀኝነት ምቀኝነት የተረጋገጠበት እጅ አይደለም።

ቴንኪ እኔ ማር ሰላም ነው። ይሄ ስትረስ ያለባችሁ ሰዎች አትምጡ እዚህ ቤት። ይሄ ምቀኝነት፣ ሸረኝነት ምናምን ያለሽ ምቀኛ ከሆንሽ አትኖሪም ላይፍ። እንዳንቺ አይነቱን ያምዛለን እንጂ ምቀኛው እኮ በዛብን እኮ በዛ በዛ ልጅ

ገና ልቶች ስትይ ይለቅፍሻል። ገና ልቶች ስትይ ይለቅፍሻል። ማንንም አልሰማን። ያው እንግዲህ ቤተሰቦቼ የጠቃላችሁ ማን አባቱንም እንደማልሰማኝ የኛን ልጆች ጅ ለማድረግ አቅሙ የላችሁም ወይዘሪት

አንዳንድ ናት እኮ ሊለብስም እራሱ ሳይም አይሰጧቸውም። አለስ ከዛ ደሞ የአንችን ልይ ልታሽሟጥ ትመጣለች። እችን ማበላሻት ያንችን ነው ማበላሻት ትያታለሽ።

የውላችሁ ማረም ሲበዛ ያቅለሸልሻል። የሚባል ለዚህ አጥ ይሄ መኪና ግን ሲያስጠላ። ወይ ሌላ ስልክ መኖር አለበት ማለት ነው ሙዚቃ መስማት አይቻልም ሴፍቲ ምናምን ይላል እዚህ ላይ እና ፌስ ታይም ኮል ስትሆን ብቻዬን ካልሆነ መስማት አልችልም ማለት ነው ሁለተኛ ስልክ ያስፈልገኛል አለኝ ግን

የሆነ ነገር በቃ ስትናገሪ ትንሿን ነገር ይዙታል። ኢኒኮ እነሱ በኩርኩም እያቀላቱ አፈሬ ብላ ያ የተረገማባት እያለች ከና አባቱ ነው ስትኮረኩ የሆነ ነገር ስቲ ብቻ አንቺ ላይ ፒክ ማድረግ ይፈልጋል። ስታፕ ፒክ ሳምቲንግ ጋይስ። ትናንሽ ጥቃቅን ነገር እለፉ። አንዳንዴ አይታችሁ ማለፍን እስኪ ልመዱ። ሰው ላይ እኔ አሁን ክርስቶስ ሰው ላይፍ ላይ ሲገባ ምን እያረጉ ነው? ምን እየለበሱ ነው? ላይክ አሁን እኔ ክለብ ውስጥ ሲገባ ልዝናና ነው የምሄደው። መዝናናትን ነው ማስበው። ሙዚቃውን ኢንጆይ ነው ማረገው ምናምን። አንዳንዱ ቆጭ ብሎ ምን እንደምታረጊ በቃ ያይሻል። እንደዛ አይነት ሰዎች ደግሞ ላይፍ የላችሁም፣ ደስተኛ አይደላችሁም ጋይስ። ለራስህ ደስታ የምትሰጠው ራስህ ነው ይላል ፈረንጅ። ራስህ ላይ ደስታ ስታበሻ፣ በራስ ላይ መቀለድ ጤንነት ነው ለካ ሲባል ሰምታ፣ በራስህ ላይ ትቀልዳለህ። ሲሪየስሊ ሆሎ እና ለምን ሲያለቅስ ሎው ሲያለቅስ አያለ ቀልዳችሁብኛል። ሰሞኑን በጣም እየቀልዳችሁ ነው። እኔ አዎ፣ በቃ ዝም ትራንዝሌትም አልፈልግም። እና ሊያሸንፉኝ ይፈልጋሉ ሰሞኑንማ

የምን ሙዚቃ ነው? ታኝቶ ነው እንደ የሚሰማኝ። አስገጭተኝ ነበር በዚህ ደና መኪና ሶሪ፣ ደስ ሲል ከነ መኪናው ከነ ወጣትነቱ እነሱ ልጁ ጸልዬ ነበር የወጣው ደና ፊት አሳየኝ ብዬው ተቋደስኩ ገና በገና ስወጣ። ከነ መልኩ ከነ ምኑ ሲያምር! ተባረክኩ በቃ ቀን የተባረካው ያይን ሻወር አሪፍ አሪፍ ያይን ሻወር ነው ከዚህ በኋላ የሚያጋጥመኝ

እንደ ፍቅረኛ የምንነጋገረው ነገር ስኔ ና ስልክ ሌላ ልብስ ለያስ ኖ ይለኛል። በቀን እየጠጣ ነው እንዴ? ከችን ትእዛዝ ድሬው ነው ትዝብ ይለኝ ድሬ ይዘለ ወይዬ፣ ልጆችሽ የት አሉ? አንቺ ችግር ያንቺ ቢዝነስ አይደለም አትጠይቂ። አባርልኛው እንደዚህ አይነት ሰው አትጠይቁ። እኔ ባልሽ የት አለ ብዬ ጠይቄሻለሁ? አልጠየኩሽም። አትጠይቁኝ ስለኔ ነገር አትጠይቁ። የኔ ሞዴሬተሮች ማ ብስራ ምን አይነት እንደሆናችሁ እንደው ስለ ሰው ህይወት አትጠይቁ። ዌር ኢዝ ዩር ሀዝባንድ፣ ዌር ኢዝ ዩር ኪድስ፣ የታለ ፓንት አርገሻል፣ አላረክሽም፣ እንትን ብለሻል፣ አልተነጥሽም። ማርያምን በቃ መጠየቅ ስራቸው፣ ሁሉን ነገር መከታተል መከታተል እንደምታስጠዱ የራሳቸው ላይፍ እኮ ትላል ግብዳ ግብዳ ፕሮብሌም አለባቸው ቤታቸው ውስጥ ላይ፣ የሰውን በቃ ትናንሽ ነገር መከታተል፣ አማርኛ መከታተል፣ እንግሊዝኛ ወርድ መከታተል ምናምን። ለምን ልጅሽን ጣልሽበት ቦታ ሂደሽ ትከረ አታረጊ? ምን ይቆንጆ ወያን ጣልሽን ሂደሽ ተቆጣጠሪ።

ሰው እየተመረጠ የሚገባ ቤት ውስጥ ደስ ነው የሚሆን። ሲያስጠም በቃ ቀን ማበላሽ ብቻ ስራችሁ። ሰላም ነው። እኔ ሰላም አሳድረኝ ሰላም መልሰኝ።